በርካታ ቅሬታዎች ይቀርቡበት የነበረው የዓለም ገና ቡታጅራ መንገድ ግንባታ አሁን እየተካሄደ ነው የሚገኘው። ይህ አካባቢ ሰፊ የግብርና እንቅስቃሴ ያለበት እንደመሆኑ መጠን በዚ አካባቢ ያለው ነዋሪ ምርቱን ለገበያ ማቅረብ የሚችልበትን ምድል ጠባብ ነበረ፣ በመንገዱ መቆፋፈርና መበላሾት ምክንያት ከዚህ ቀደም። አሁን ግን ይህንኑ መንገድ ለማስተካከል 14 ቢሊየን ብር በጀት በመያዝ ግንባታው እየተከናወነ ነው የሚገኘው። አጠቃላይ ርዝመቱን ስንመለከት 1327 ኪሎ ሜትሮችን የሚሸፍን ነው። እንግዲህ አካባቢው ከግብርና ባለ የቱሪዝም እንቅስቃሴ ያለበት ነው። ለምሳሌ የጥያ ትክል ድንጋይ በዚህ አካባቢ ነው የሚገኘው፣ ና የቱሪዝም ዘርፉን ለማስፋት ሲባልም መሰረተ ልማቶች መሟላት አለባቸው። ከነዚህ መሰረተ ልማቶች ውስጥ ደግሞ አንደኛው የመንገድ መሰረተ ልማት ነውና የመስመር መጀመሩ ለብዙዎች ተስፋን ፈጥሯል። የግብይት እንቅስቃሴውንም እንዲሁ ያሳልጣል ተብሎ ይታመናል። ምክንያቱም በዛ የሚገኙ አርሶ አደሮች ምርቶቻቸውን ወደ ተለያዩ የሀገሪቱ አካባቢዎች ላይ እንዲያቀርቡ እድልን ይዞላቸው መጥቷል። የግንባታውም ሂደት እንግዲህ በቅርቡ ይጠናቀቃል ተብሎ ይጠበቃል። ከዛ ባለፈ የተለያዩ እንቅስቃሴዎችም የሚደረግበት እንደመሆኑ መጠን የሚወስደውን ጊዜም በግማሽ ያህል ይቀንሰዋል ተብሎ ይጠበቃል። ዜና ኢትዮጵያ ይህንንና ሌሎች ጉዳዮችን ዛሬ ይዳሷል። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን መከታተል ትችላላችሁ።